የውጭ የደም ስር በሽታ ፔሪፈራል አርቴሪያል ዲዚዝ የደም ስሮችን የሚመለከት በሽታ ነው። እነዚህም የአንጎል ወይም የልብ ደም ስሮችን በስተቀር በሌሎች አካባቢዎች የሚጎዱ ደም ስሮች ላይ ይከሰታል። በመደበኛነት እንደምታውቁት ደም ስሩ ከልብ ይጀምራል እና ወደ ሰውነቱ በተለያዩ ክፍሎች ይሄዳል። ይህ የበሽታ ሂደት የሚባለው አተሮስክለሮሲስ አተሮስክለሮሲስ ወይም የደም ስሮች መጠነኛነት ወይም መጠበቅ በሰውነቱ ማንኛውም ክፍል ላይ ሊከሰት ይችላል። በተለይም የውጭ የደም ስር በሽታ እግሮችን በጣም ይጎዳል። እንደምንም በልብ ደም ስሮች ሲጎዱ የደም ስሮች በልብ ላይ ሲደርስ የደም ስር ህመም እንደምንሰማ በእግር ደም ስሮች ሲጎዱም የእግር ህመም ይሰማል፣ እና ይህ በረጅም ጊዜ በቀስታ የእግር ጡንቻዎችን ሊጎዳ ይችላል፣ እና ታካሚውም እግሩን ማጣት የሚችል ከፍተኛ አደጋ ይኖረዋል። ይህም የውጭ የደም ስር በሽታ ታካሚዎችን በቀደም ብሎ መጀመር ወይም መፈወስ የሚያስፈልገው ምክንያት ይህ ነው። እንዴት ያሉ ታካሚዎች በዚህ በሽታ በተለምዶ ይጎዳል? በተለይም የአደጋ ምክንያቶች ትሻ መጠቀም፣ የስኳር በሽታ፣ የደም ግፊት ከፍተኛ መሆን፣ ኮሌስትሮል ከፍተኛ መሆን እና በቤተሰብ የበሽታ ታሪክ ያላቸው ታካሚዎች ናቸው። እንግዲኛ የቀድሞ ምልክቶች ምንድ ናቸው? ታካሚው በእግሩ ህመም ሲጀምር በተለይም ሲመራመር ወይም በረጅም ርቀት ሲሄድ የሚሰማው ህመም፣ አሁን ግን ማራመድ ማይችል ሆኖ የቀድሞ ምልክቶች ናቸው እና ይህ በዚህ ጊዜ ወዲያውኑ የውጭ የደም ሥር ቀዶ ጥገና ሐኪም ማግኘት ያስፈልጋል። ምክንያቱም መዘግየቱ በቀድሞ ከተገኘ ህክምናው በጣም ቀላል ይሆናል። አሁን በምርመራና በህክምና ዘርፍ ብዙ አማራጮች አሉ። ዋናው የምርመራ ዘዴ አንጂዮግራም ነው። አሁን በክት አንጂዮግራም በቀላሉ የሚደረግ ሲሆን በሽታውን ይያዛል እና ህክምናውም በዚህ መሰረት ይደገፋል። ህክምናው የሚያካትታው የመድኃኒት አስተዳደር ወይም በአንጂዮፕላስቲ ወይም በስታንቲንግ በመሆኑ የመግባቢያ የደም ሥር አስተዳደር ነው ወይም በዚህ ጊዜ ከተገኘ ጉዳት በኋላ እንደ ልቡ ላይ የሚደረግ ባይፓስ በእግሩ ላይ ማድረግ እንችላለን። ነገር ግን ቴክኖሎጂው በጣም ሲሻሻል መጥቷል። ውጤቶቻችንም በማንኛውም ዓለም አቀፍ መደብ የሚደርሱ በጣም ጥሩ ናቸው። ስለዚህ ምንም ምልክት ካለዎት በፍጥነት ለስፔሻሊስቶቻችን ይጠይቁ። እኛም በተገቢው መንገድ በምርጥ ውጤት እንስራችሁ እንችላለን።